ከመጀመሪያው ወደ ህይወቷ መተህ ባትገባ እንዲ ባት መጣ ባይነኝ እንዲህ እኔ እውነት ለመናገር እንዲሁ ባታ ወደ ህይወቷ ባትገባባት። ሄሉ ለመጀመሪያ ጊዜ እንደዚህ ስትሆን ነው እንግዲህ ሰውን አፍቅራ እውነት ለመናገር ሌሎቹን አርግፋ ነው ተተው የምታረገው። እውነት ለመናገር ወደ ሚዲያ እንኳን አትመጣም። የምሬ ነው የምላችሁ። ይህን ልጅ ግን በጣም አፍቅራዋለች ከሚባል በላይ ውስጧ ገብቷል። ውስጧ ነው የገባው፣ በልቧ ገብቷል። ይሄ ልጅ ሊወጣላት አልቻለም። በጣም አፍቅረዋለች ከሚባል በላይ አፍቅረዋለች። እውነት ለመናገር ማለት ነው። እሱ ደግሞ ዛሬ እንዴት እንዳረጋ ታይታችኋል። ጭራሽ እንዲታቅፈው እንኳን አልፈለገም። እውነት ለመናገር ሄሉዬ፣ ግን አንድ ነገር ልበልሽ፣ እኔ እናት እንደዚህ ለምነሽው እንኳንም መቶ ነገም የባሰ ነው እንትን የሚልሽ የኔ ቆንጆና እንዴኔ እንዲህ እህተል ና ስመክርሽ እውነቴ ነው ምልሽ። በቃ ጸልየሽ ምናምን ወደ ቤተ ክርስቲያን እየሄድሽ ለመርሳት ብትሞክሪ ነው መመክርሽ። እንዴኔ እንዴኔ እንደዚህ ለምነሽው ያልከውን ነገር አረግልሃለሁ ብለ እያለሽ ሆኖ ያለሽው ማለት ነው። ያልከውን ነገር ላረግልህ ዝግጁ ነኝ፣ አንተን ማጣት አልፈልግም፣ የፈለግከውን ነገር አረግልሃለሁ እያለሽ ነው ያለሽው። እንደዚህ ብለሽ ይሄ ልጅ ወዲህ ህይወትሽ ተመልሶ ቢመጣ ነገ ደግሞ ከዚህ የበለጠ ነው የሚጎዳ ሽመኝኝ ማለት ነው። እና እኔ አንድ ምክር ምንድን ነው የምመክርሽ፣ ቤተ ክርስቲያን ሄደሽ፣ ቤተ ክርስቲያን እየሄድሽ ይህን ልጅ ከልብሽ ማስወጣት አሪፍ ነው ብዬ ነው የማስበው። በጣም ወደዋለች፣ በጣም አፍቅረዋለች፣ እውነት ለመናገር ማለት ነው። ሁለተኛ ነገር ዛሬ ደግሞ ሀይሚና ቡራን አይታችኋችኋል ብዬ አስባለሁ ማለት ነው። እንደዚህ አይነት እኮ ቪዲዮ የሚሰሩት እኮ ለኮሜንታተሮች መልስ ነው። ኮሜንታተሮች እኮ ናቸው እንዲህ አይነት ቪዲዮ የምታሰሯቸው ማለት ነው። ማለት እንዲህ አይነት ቪዲዮ የሚሰሩበት ምክንያት ከገባችሁ ይገባችኋል ብዬ ነው የማስበው ማለት ሀይሚም ሆነ ቡራም ለሰው ብላችሁ ይህን ያህል መንገድ መሄድ የለባችሁም። አንተ እናሷ ባልና ሚስት ናችሁ። አንድ ቤት መኖር ትችላላችሁ፣ አብራችሁ መሆን ትችላላችሁ፣ የፈልጋችሁትን ማድረግ ትችላላችሁ። ማንም ሰው አይመለከተውም። እና እኛ እንደዚህ አይደለንም፣ እኛ እንደዚህ ነን ለማለት እንደዚህ አይነት ቪዲዮ ለመስራት ባትሄዱ ጥሩ ነው ብዬ ነው ማስበው የእናንተን ቪዲዮ አይችን ኤፋቤስ ስገባ ደግሞ የትም ኤፋ፣ እነሱም እንደዚሁ ማለት ነው። እና ይህን ያህል መንገድ መጓዝ አያስፈልግም ልላችሁ ፈልጌ ነው። ሲጀምር ማለት ነው እሷ ፍቅረኛ ነ አንተ ፍቅረኛ ነ። በቃ አብራችሁ መኖር ትችላላችሁ፣ እንደፈለጋችሁ መሆን ትችላላችሁ። ለሰው አይደለም የምትኖር ለራሳችሁ ነው። ስለዚህ አትጭራደቁላችኋለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢነ ለዚህ ቤት አዲስ ከሆናችሁ ቤተሰቡኑ አብራችሁ ላላችሁ አመሰግናለሁ። ሰላም በጣም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ አሁንም በአዲስ ብቅ ብያለ። ይሄ ቪዲዮ ከተመቻችሁ ላይክ ሸር ኮሜንት አስተያየት፣ እንዲሁም ደግሞ ቤቴ ቤታችሁ ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ ይሄ ቪዲዮ ከተመቻችሁ ሀሳባችሁን ስጡ። እንዲህ ሄሉ ለዚህ ብላ ዛሬ መኪና ላይ ስትገባ እያችኋት አይደለ? ፍቅር ከባድ ነው። በእርግጥ አስቆሮ የሚያቅሰው ያውቀዋል። ከባድ ነው ፍቅር በተለይ የምትወዱት ሰው ይከብዳል። እኔ ሄሉን አልፈርድባትም እኮ ወዶች ግን ይከብዳል። ትክክል ናት። ይከብዳል። እሱ ደግሞ ራሱ ነው ፍቅር እንዲይዛት ያደረገው። እንዴት ነው ፍቅር እንዲይዛት ያደረጋት? እየመጣ እያቀፈ ምናምን ምናምን፣ በቃ ፍቅር ውስጥ ከተታት። ገባችሁ አደል? ፍቅር ውስጥ ከተዋት። እሱ ያው ለሻለ ማለት ነው። አያችሁ ይሄ ነው ። ይቺ ልጅ አሁን ፍቅር ውስጥ ገብታለች። የማትወጣበት ፍቅር ውስጥ ነው የገባችው። አሳዝናኛለች። እኔ አልፈርድባትም። ግን ደግሞ ምንድን ነው እንደዚህ ለምናው። አሁን ዛሬ አትደውይልኝ፣ ማግኘት አልፈልግም አንቺን ከዚህ በኋላ እያላት ነው፣ እኔ ላንተ ምንም ነገር ላረግ ዝግጁ ነኝ እያለች ነው። ይሄ ልጅ ተመልሶ አሁ ወደ ህይወቷ ቢመጣ ነገ ደግሞ የበለጠ ይጎዳታል ወገኖቼ። እውነቴን ነው የምነግራችሁ፣ ይሄ ልጅ የሚሆናት አይደለም። አይደለም ሰበብ ፈልጎ ነው ከዚች ልጅ መሄድ የፈለገ ማለት ነው። እና ሄሉ አፍቅረሽዋል ላይ ነው እኔ ሲጀመር ሄሉ እንዲያፈቅረችው ልብ ያውቋል። እውነት ስነግራችሁ አፍቅረዋለች በጣም ብቻ ከባድ ነው። ሄሉ ግን እንደዚህ መሆን የለብሽም እንዴ! ስታቅፈው እንኳን እናንተ እየገፈተራት እኮ ነው ስታቅፈው እንኳን እየገፈተራት እንዴ! እንደዚህ ሆኖ ታዲያ ምን ይሰራልሻል? ሄሉዬ የኔ እናት ምንም አይሰራልሽ እኮ ማማይ፣ ላንቺ ክብር ከሌለው ምን ይሰራልሻል ማርያምን ምን ይሰራልሻል። ጸሌ ከልብሽ ታስወጣልሻለች ድንግል ማርያም እናቴ። እውነቴን ነው ምነግርሽ ፀሌ ትንሽ እንኳ አምተ ግን፣ አሁን ጉዲህ ነው እውነቱን ስነግርህ ይቺ ልጅ ዛሬ አሁን እዛ ውስጥ ገብታ እውነት ከባድ ነበር። አገር ያውቃል ባንተ መሆኑን። እውነቴን ነው ምነግርህ ሄሉ፣ የሆነ ነገር ብትሆን በአንተ እንደሆነ ማንም ሰው ያውቃል። ይሄ የማትገባ የማትወጣበት ጭቃ ውስጥ ገብተሃል፣ አንተ እውነቱን ስነግርህ ማለት ነው። ስለዚህ ማስተካከል ያለብህን ነገር አስተካክል። ይቺ ልጅ ራሷን እንዲታረጋጋ አድርግ። እንደዛ ካልሆነ ከእሷ ይልቅ አንተም ጭቃ ውስጥ እንደገባህ ወቀው ማለት ነው። ምክንያቱም ይቺ ልጅ የሆነ ነገር ሆነች ቢባል በራስህ ነው፣ ሌላ ሰው አይደለም። እኔ አደለሁም እንኳ ብትል እኛ ሚዲያ ላይ ያለች ያለን ሰዎች እንመሰክራለን። ይሄ ነው። ስለዚህ አላቅም እና እንግዲህ ስለ አይብና ስለ ባት ተቸገሩ ምን አለ ብሩኬ፣ ሀይሚ እንደዚህ አይነት ነገር ባት ተቸገሩ ምን አለ? አብራችሁ መኖር ከፈለጋችሁ መኖር፣ አብራችሁ ማደር ከፈለጋችሁ ማደር። በቃ ለሰው ምን አስጨነቃችሁ? አለቃ ለሰው ነው እንደምትኖሩት? አይደለም ሰው እናንተ እኮ ናችሁ፣ ኮሜንታተሮች እኮ ናችሁ። እንደዚህ አይነት ነገር አብራችሁ ናችሁ፣ አብራችሁ ሄድ እያላችሁ ምናምን እያላችኋቸው እኮ ነው እንደ አይነት ቪዲዮ የሚሰሩት። ለሰው ብላችሁ ነው የምትኖር ታይሚ እና ብሩኬ። እንዲ ወይ ጉድ እንደው እኮ ይገርመኛል እኮ። ለማንኛውም የሚመቻችው እኛ ስለሆነ ሁሉም ነገር ገብቶናልና እታን አልባት ተቸገሩ። ይሄን ያህል መንገድ ባትሄዱ ችግር የለውም። እኛ ማለት ነው። እኛ እኛ ይገባናል እንዲሁ ማለት ነው። እናንተ ይሄን ሁሉ መንገድ አትሂዱ፣ አትቸገሩ። ዝም ብላችሁ መኖር ካለባችሁ ኑሩ፣ ተጋቡ፣ ወለዱ፣ ክበዱ አበቃ። ይሄ ነው። ብዙ መንገድ አትሂዱ፣ እንደዚህ አትቸገሩ። ዛሬ ህያብንም አይታችሁ አታ ለማንኛውም ሚመቻችው ላለሁ ፈረንድው አልስቅም ስለና ሀ የሚሰዋራ እየሳኩኝ ነው። እውነት እኔ አልስቅም። ሄሉ በጣም አሳዝናኛለች። ፍቅር ከባድ ነው። ይህን ልጅ እንዴት አድርጋ ተውታ ልቧ ታስወጣው? እውነት እንዴት ብላ ታስወጣው? ይህን ልጅ ማስወጣት አልቻለችም። እንዳትደውይልኝ አለ እኮ እሱ ነው። እንዳትደውይልኝ አላት እኮ ጭራሽ እናንተ በስማ እንደዚህ እየለመነች ይች ልጅ እንደዚህ እያለቀሰችብህ ይች ልጅ ሂደህ፣ እኔ እንጃ። አንተ ልጅ ግን እውነት እኔ እንጃ። ምን እንዲሁ አንተ ልጅ አላቅም። የምሬ ነው ምልህ። አሁን ይች ልጅ ካልተረጋጋች፣ ጉድህ ነው። የእኛም እንኳን አንለቅህም። እውነቴን ነው ምልህ፣ ይች ልጅ የሆነ ነገር ብትሆን አንለቅህም። የምንለቅህም አይደለንም፣ አንተውህም። ስለዚህ ይች ልጅ አረጋጋ እውነቴን ነው የምነግርህ። ቢያንስ ፍቅሯ እንኳ እስከሚወጣላት ድረስ አረጋጋ። ካላረጋጋ አይችልሽ ማንም አይፈታም፣ ማንም ካንተ ራስህ አይወርድም። እውነቱን ነው የምነግርህና አስብበት። አብተህ ብዬው ማለት ነው። አቤት ለመነችው እኮ በኢየሱስ በኢየሱስ በኢየሱስ ለመነችው ለመነችው። እዝጊዮ መሐረነ ክርስቶስ እዚጊዮ ነው እዚዮ እዚዮ እዚዮ ለመነችው። እውነት አይታችሁ አልኩ፣ ቪዲዮ እዚዮ ያንማ ቪዲዮ ዳውንሎድ እያደረጉ በቲክቶክ ይሞሉታል። እውነት ለመናገር ዛሬ ሄሉ ትክክል አልሰራችም፣ ግን ያው ፍቅር ስለሆነ ምንም ማረግ አይቻልም እንጂ ዛሬ ያደረገችው ነገር ሄሉ ትክክል አይደለም። እንደዛ መሆን የለባትም ነበር። እሱ ማን ስለሆነ ነው እንደዚህ የሆነችለት? ማርያምን ግን ምንም ላረግ አልችልም፣ ፍቅር ስለሆነ እንግዲህ ምንም ልል አልችልም እንጂ እንደዚህ መሆን የለባትም ነበር። ለዚህ ማርያምን በጣም ነው እኔ እንትን ያለ የተናደድኩት። ማርያምን እንደዛ ምን የሆነች እንኳ ምን ነው ክብር ሰጥቷት በነበር እንዲያት ነካው፣ ጭራሽ እኮ እየገፈተራት ፈጣሪ ሆይ እውነት ከሴት አፍቃሪ ልቅ ወንድ አፍቃሪ ቢሆን ደስ ይላሉ እያስባለሁ ለመናገር